አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ዘጠኝ በዚች ቀን የከበረ ቀሲስ ዞሲማስ አረፈ። ይህም ጻድቅ ከፍልስጤም ሰዎች ወገን ነው። ወላጆቹም ደጋጎች ክርስቲያኖች ናቸው። ይህንን ጻድቅ በወለዱበት ጊዜ አምስት ዓመት አሳደጉት። ከዚያም የቤተክርስቲያንን ትምህርትን የሃይማኖትንም ምስጢር ሕግና ስርዓትን እያስተማረ እንዲያሳደገው ለአንድ ሽማግሌ መምህር ሰጡት። ያ ሽማግሌ ተቀብሎ ልጁ አደረገው። ትምህርቱንም ሁሉ አምላካዊ ጥበብ ሃይማኖትንም አስተምሮ አመነኮሰው፣ ዲቁናም አሾመው። በበጎ ስራም አደገ፣ ትሩፋት መስራትንም አበዛ። እግዚአብሔርንም ሁልጊዜ አመሰግኗል። በቀንና በሌሊት መጻሕፍትን ያነባል። ስራ ሲሰራ ሲበላም ቢሆን ሁልጊዜ ከአፉ ምስጋናዎችን አያቋርጥም። በዚያ ገዳም አርባ አምስት ዓመት በተፈጸመለት ጊዜ ቅስና ተሾመ። ተጋድሎንም ጨምረ። ከዚህ በኋላ እየተጋደለ አገልግሎት በመጨመር በቅስና ሹመት 13 ዓመት ሲሆነው በዘመኑ ካሉ ተጋዳዮች ሁሉ እርሱ በገድል ከፍ ከፍ እንዳለ ተቃራኒ ጠላት ዲያብሎስ በልቡ ክፉ ሀሳብ አሳደረበት። በልቡም ከበጎ ስራ እኔ ያልሰራሁት ቀረኝ አለን ይል ጀመረ። ነገር ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ አልተውም መልአኩን ልኮ በዮርዳኖስ ወንዝ አቅራቢያ ወዳለ ገዳም ይሄድ ዘንድ እንጂ። ያን ጊዜም ተነስቶ ሄዶ ወደዚያ ገዳም ደረሰ። በገላቸው ፍጹማን የሆኑ እውነተኞች አደጋውያንን አገኘ። እርሱ ከእርሳቸው እንደሚያንስ አወቀ። እርሱ በዓለም ውስጥ ነው የኖረውና፣ ስለዚህ ከእርሱ ይሻላሉ። በዚያም ገዳም ከእርሳቸው ጋር ኖረ። ብዙ ዘመናትም አብሯቸው ሲጋደል ኖረ። ለዚያ ገዳም መነኮሳትም ልማድ አላቸው። ታላቁ ጾም በደረሰ ጊዜ የመጀመሪያውን አንድ ሱባኤ በአንድነት ይጾማሉ። በቅድስት እሁድ ስጋውና ደሙን ይቀበላሉ። በማግስቱ ሰኞ ጠዋት ሀያ ስድስተኛ መዝሙር እግዚአብሔር ብርሃነ ረዲቱን ሰጥቶ ያድነኛል፣ የሚያስፈራኝ ምንድን ነው የሚለውን እስከ መጨረሻው እየዘመሩ ይወጣሉ። በሚወጡም ጊዜ ወደ በሩ ተሰብስበው ባንድነት ጸሌው እርስ በርሳቸው ሰላምታ ይሰጣጣሉ የገዳማ አበምኔትም ይባረካቸዋል ከዚህ በኋላ እያንዳንዱ ወደ በረሃ ይበተናሉ አንዱም አንዱ ባለንጀራውን ያየ እንደሆነ እንዳየው ወደ ሌላ ቦታ ይሄዳል ቀሲስ ዞሲማስም በየዓመቱ ከእሳቸው ጋር ወጥቶ በበረሃው ውስጥ ይዘዋወራል የሚጽናናበትንም ይገልጥለት ዘንድ እግዚአብሔርን ለምነው ነበር ሲዘዋወርም በበረሃ የመቶር ግብጻዊት ማርያምን አገኘ። ከእርሷም በልጅነቷ ወራት በእርሷ ላይ እንዴት እንደሆነና በበረሃ ውስጥ ኑሯን ከመጀመሪያው እስከ መጨረሻው ተረዳ። ከዚህ በኋላ በሁለተኛ ዓመት ሥጋውንና ደሙን ያመጣላት ዘንድ ፈለገች፣ እንዳለችው አደረገላት። ለዚህ ጻድቅ ብሔረ ብፁዐን ይገባ ዘንድ ተገበው። እርሱም ገድላቸውን ጻፈ፣ ሥራቸውንና ጽድቃቸውን ገለጠ። ዘጠና ሶስት ዓመት መላ ዕድሜው በተፈጸመ ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። በረከቱ ከእኛ ጋር ለዛለሙ ትኑር፣ አሜን። በዚህች ዕለት የአስር ወር ሕፃን የሆነ የኤስድሮስ ማህበር የብሔረ ብፁዓን ጻድቃን በሰማዕትነት አረፉ። በረከታቸው ከእኛ ጋር ለዛለሙ ትኖር፣ አሜን። በዚች ቀን በእስክንድሪያ ሊቀ ጳጳሳት አባ ስንቱ እጅ ታላቅ ምልክት ታየ። ይኸውም የከበረች የጌታ ጾም ከመነኮሳት ጋር የጾም ዘንድ ወደ አስቂት ወደ አባ ምቀርስ ገዳም ወጣ። ሰሞነ ሕማማትም በሆነ ጊዜ ገዳማቱንና አድባራቱን ሊዘርፉና ሊማርኩ የአረብ እስላሞች ተሰበሰቡ። በቤተ ክርስቲያኒቱ በስተ ምሥራቅ ሰዎችን ይገድል ዘንድ ሰይፎቻቸውን መዘው በእጆቻቸውም ይዘው በአለት ላይ ቆሙ። ኤጲስቆጶሳትና መነኮሳት ወደ አባ ሰንቲዩ ተሰብስበው ከአረቦች እስላሞች እንዴት እንደሆነ ነግረው ከዚያ ገለል እንዲል ለመኑት። የከበረ አባ ሰንቲዩም ጌታችን የደቀ መዛሙርቱን እግራቸውን አጥቦ አዲስ ስርዓት የሰራበት የፋሲካ ፍሳ በዓል ሳይፈጸም እኔ ከዚህ አደለይም አላቸው። እነዚህም እስላሞች እየደነፉ ጨዋታቸው ጨመረ። አባ ሱንቱዩም የወገኖቹን ድንጋጼ ባየ ጊዜ በላዩ የመስቀል ምልክት ያለበት በሮን ይዞ ከእግዚአብሔር ወገኖች ጋር በሞት ይሻለኛል እያለ ወደ እነርሱ ሊወጣ ተነሳ። ኤጲስቆጶሳቱም እንዳይወጣ ያዙት። እሱ ግን እንባቸውን በማጽናናት አረጋጋቸው። ወደ አረብ እስላሞችም ወጣ። እስላሞችን በመስቀል ምልክት ያለበትን በትር በእጁ ይዞ ባዩት ጊዜ ብዙ ሰራዊት እንዳሳደዳቸው ሆነው ወደ ኋላቸው ተመለሱ። ሻሹ ከዚህም ዕለት ወዲህ ወደ ቅድስት መካናት እስላሞች አልተመለሱም። ለእግዚአብሔር ምስጋና ይሁን በመስቀሉ ኃይል ሕዝቡን ያዳነ ልዕልና ክብር ገንዘቡ የሆነ ዘዛለሙ አሜን ዛ አቅረብኩ ማህሌት ያዘኪ ማላፈ ተጸምዱ ዘልፈ ልልናብብ ተወከፍ ዘኔዴቴ